ኢናሊላሂ ወኢና ኢለይሂ ራጂኡን ወንድማችን መሐመድ ሰይድ ኢሽተቅናክ ዛሬ ማምሻውን በሞት ተለየን። ከረመዳን ሃያ አራት ጀምሮ ሐረም ነበር። ሸዋል ሶስት ወደ ሀገር ቤት እስኪመለስ መዲና መልእክተኛው ሰደው ዘንድ ህመሙን እንደታቀፈ ቆይቶም ነበር። ለቅርብ ወዳጁ ከይህ ዚያራ የመጨረሻዬ ነው ኪንዳለም ተሰምቷል። አዲስን ሲረግጥ መለስተኛ ህመም ተሰምቶት ወደ ሆስፒታል ጎራአል። ዛሬ አመሻሹ ላይ ወደማይቀርልን አገር ቀደመን። ኢንና ሊላሂ ወኢና ኢለይሂ ራጂኡን ንጹህ ልብህን እናውቅ ነበርና በረመዳን ውምራት ተዘይነህና ኢሽተቅናክ ከያልካቸውን ነቢይ ሰገወ ተሰናብተህ ከነንፅና በአጀላ እንደ ተሳፈርክ ረሕማኑ ላይ እንከጅላል። የወንድማችን መሐመድ ሰኢድን ሞት በተመለከተ የአገራችን ታላላቅና ታዋቂ ሰዎችን ጨምሮ በአጠቃላይ ሙስሊሙ ውማ የመጽናኛ መልክታቸውን አስተላልፈዋል። አንደኛ፣ መሐመድ ፈረጅ ከላይ ለመግቢያ በተጠቀምኩት መሠረት ሐዘኑን ገልጿል። ሁለተኛ፣ ዑስታዝ አቡበከር አሕመድ እንዲህ በማለት ሐዘኑን አጋርቷል። ኢንና ሊላሂ ወኢና ኢለይሂ ራጂኡን። በዛሬ ዕለት እንገናኝ ዘንድ ቀጠሮ አስይዞኝ ነበር። ሙንሺድ ሙሐመድ ሰይድ ከልጅነት ኮትኩተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሃል አንዱ ነበር። በዛሬው ዕለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር። ድንገት ወደ አህራ መሄዱን ሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይኸውም አይደል እኔና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደመና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ! ኢንና ሊላሂ ወይና ኢለይሂ ራጅሁን አላህ መልካም ሥራውን እንዲቀበለው ከደጋጎቹ ከስዲቆቹ ከነቢያት ጎን በጀነቱ እንዲያደርገው የበረታ ዱዓዬ ነው ለወዳጅ ዘመዶቹም መጽናናቱን እመኛል ሦስትኛ ውስታዝ ያሲን ኑሩ እንዲህ በማለት ሐዘኑን አጋርተዋል ኢንና ሊላሂ ወይና ኢለይሂ ራጅሁን ሙንሺድ ሙሐመድ ሰይድ በገጠመው ድንገተኛ ህመም በሕክምና ሲረዳ ቆይቶ ዛሬ አመሻሹን ወደ አህራ ተሻግሯል። አራተኛ ኡስታዝ በድር ሁሴን እንዲህ በማለት ሐዘኑን አጋርቷል። ኢናሊላሂ ወይና ኢለይሂ ራጂኡን። ወንድሜ ሙሐመድ ሰይድ አላህ ይዘን ያወደስካቸውን ነቢይ ጉርብትና አላህ ይችር በፊዳ ኩ ከአንድ በስጦታይኩ በአሰላሙ አለይክ ከእና ኩአፈር እየጫሩ ከየመውድሰ ረሱል ሰጎ ስራዎቹና ሌሎች በርካታ የህብረትና የግል ነሽዳዎቹ የሚታወቀው ሙንሺድ መሐመድ ሰይድ በገጠመው ድንገተኛ ህመም በሕክምና ሲረዳ ቆይቶ ዛሬ አመሻሹን ወደ አሕራ ተሻግሯል። የደሴው ፈርጥ ሙንሺድ መሐመድ ሰይድ በወርሃ ረመዷን የኡምራ ስርዓት ለመከወን ተጉዞ እንደነበረ የተገለጸ ሲሆን፣ ከኡምራ ጉዞ ከተመለሰ በኋላ በገጠመው ድንገተኛ ህመም ማለፉ ነው የተነገረው። አላህ ቀብሩን ኑር ማረፊያውን ጀነት እንዲያደርግለት አላህን እለምናለው። ለመላው ወዳጆቹና ቤተሰቦቹ ሰብርንና መጽናናትን እመኛ ነው። አምስተኛ ዑስታዝ ካሚል ሸምሱ እንዲህ በማለት ሐዘኑን አጋርቷል። እኛም የአላህ ነን ወደ እርሱም ተመላሾች ነን። አላህ ትልቁን ምንዳ እንዳይስትህ። ለሟቹም አላህ ይዘንለት በሰፊ ገነቶች ውስጥ ያደርገው። ስድስተኛ ኢብራሂም አሕመድ እንዲህ በማለት ሐዘኑን አጋርቷል። አላህ ይዘንልህ ውድ ወንድሜ ሙሐመድ ሰኢድ። ሰባትኛ አሊ አሚን እንዲህ በማለት ሐዘኑን አጋርቷል። ተጠራው ልቤ ተነስ ደርሶልኝ የአላህ ቀጠሮ። አላህ ይዘንልህ ማሚዋ የኔ ከርታት። ስምንትኛ ኡስታዝ መሐመድ ፈረጅ እንዲህ በማለት ሐዘናቸውን አጋርተዋል። ተወዳጁ ሙንሺድ መሐመድ ሰይድ ወደ አህራ ተሻገር። ኢናሊላሂ ወኢና ኢለይሂ ራጂውንክ በብዙዎች ዘንድ ተወዳጅና የሙስሊሞች አንድነት የሚገደው ነበር። ከሽ ተቅና ከሙስሊም ነኝ ከፊዳከ ከከእና ሌሎች የግልና የቡድን የነሽዳ ስራዎች ላይ በመሳተፍ የሚታወቀው መሐመድ ሰኢድ ታላቁን የአላህ ሱዎ ቃል በልቦና ያሳደረ ሐፊዝም ነበር። በደረሰበት ድንገተኛ ህመም በህክምና ሲረዳ ቆይቶ ዛሬ አመሻሹን ወደማይቀረው ዓለም ተጉዟል። አፍሪካ ቲቪ በሙንሽዱ ህልፈት የተሰማውን ሐዘን እየገለጸ ለዚህ ተወዳጅ ወንድማችን በዘላቂው ዓለም ጀነተል ፊርዶስን እንዲወፈቅ የአላህን እዝነት እንዲያገኝ ይማጸናለን። ነፍስ ሁሉ ሞትን ቀማሽ ናት።